ይህንን የመሰለ አሰራር በኤግ ፕላንት አድርጌ የሰራሁት እንዴት እንደሆነ በዚህ መልኩ አድርጌ የሰራሁት፣ መጀመሪያ ኤግ ፕላንት አለ እንግዲህ እናጥበዋለን። ካጠብኩት ኋላ አደርቀዋለሁ፣ እንደዚህ ማለት ነው። ከዛ እንግዲህ አሁን እልጠዋለሁ፣ በዚህ መልኩ ያው፣ ሁሉም መላጥም ይቻላል የሆነ የሚመር ትንሽ ስላለው ለዛም ነው ሁሉም እንዳይልጠው ደግሞ የልጣጩ ጥቅም ስላለው ለጤናችን። ለዛ ነው ትንሽ ትንሽ የተውኩለት ማለት ነው። መልኩም በዚህ መልኩ ያምራል። ከዛ እንደዚህ አድርጌ እከትፈዋለሁኝ። ሁሉንም እንደዚህ አድርጌ ከትፌ ጨርሰዋለው። ይህን እንደረቅ ያለውን ቆርጥ አድርጌ ጥለዋለሁ ማለት ነው። እና ወዶችዬ በዚህ መልኩ እስከ ከትፈው ድረስ ደግሞ ከእናንተ ጋር ላውራና ውድና የተከበራችሁ ቤተሰቦቼ፣ ሰብስክራይብ ላይክ እያደረጋችሁ ኮመንት እየጻፋችሁ አስተያየታችሁ አስቀምጡልኝ፣ ማስተካከል ያለብኝን ነገር ካለ። በዚህ መልኩ እንደምታዩት ከትፈዋለው ማለት ነው። አሁን እዚህ ጋር ሳኒታ ኦር ሳይንዬ በዚህ መልኩ ተዘጋጅቶ እሱ ላይ ጨምሬ ዘይት ጨምሬበታለው፣ ሳንፍላወር ዘይት ወይም ደግሞ ምንድ ነው የሚባለው ምግብ የምንሰራበት ዘይት ማለት ዘይት ዘይቱን፣ ሳይሆን ኖርማል ዘይት ጨመርኩበት። ያው ኦቨን ላይ አስገብቼ በስሎ ካወጣሁት በኋላ ምጥጥ አድርጎ ድርቅ ብሎልኛል፣ እንደምታዩት ማለት ነው። አሁን በሳህን ላይ አደርገዋለሁ ማለት ነው። እናንተ እንደዚህ አድርጋችሁም እንትን ውስጥ መክተት ትችላላችሁ፣ አሳድራችሁ መስራት ትችላላችሁ ማቆየትም ተላጃ ውስጥ ማድረግ ትችላላችሁ ማለት ነው። አሁን ለሱ የምሰራበትን ሽንኩርት አለ እዚህ ጋር በስላይስ መልኩ ወይም ደግሞ ቀጥታ እንደዚህ ነው የምከትፈው። አላደቀውም። እንደዚህ ከትፌው፣ ከከተፍኩት በኋላ በጋለ መጥበሻ ላይ አድርጌዋለሁ ማለት ነው። በዚህ መልኩ ድቅቅ አድርጌዋለሁ። ይኸው እንደምታዩት ትንትን አድርጌዋለሁ ሁሉንም እና አሁን ዘይት ሳላደርግበት በፊት ውሃውን የምጠጥ ብዬ ነው። ከመጠጠልኝ በኋላ ዘይት እንደምታዩት ዘይት ጨምሬበታለው። ጨመርኩበት። ከዛ በኋላ ደግሞ ቀጥሎ ነጭ ሽንኩርት ጨምርበታለው ማለት ነው። እንደምታዩት ከዛ እንግዲህ በዚህ መልኩ እዚህ ጋር ደግሞ ህብሮም ወይም ደግሞ ፉልፉል ወይም ደግሞ ትልቁ ቃሪያ የማያቃጥለው ቃሪያ እንግዲህ ረስቼዋለሁ ስሙ። ቲማቲም ቃሪያ አድርጌ እከትበታለሁ ማለት ነው የጨመርኩበት። እንደምታዩት በዚህ መልኩ መስለዋለሁኝ፣ እንዲበስልኝ መስልኝ ከስር ከስር አድርገዋለሁ። አሁን የጨመርኩትን ማለት ነው ቶሎ ነው የሚበስለው። ያው ቲማቲም እናንተን ስለሆነ ቶሎ ነው የሚበስለው ብዬ ነው እና በዚህ መልኩ እንደምታዩት በጣም የሚያምረው ምናምን በጣም ጥሩ ጣዕም ይሰጠዋል። ይሄ በተለይ ቃሪያው ማለት ነው ጥሩ ጣዕም ነው የሚሰጠው፣ ብንጨምርበት ያጣፍጥልናል። ቅመማ ቅመም ጨምርበታለው። ፓፕሪካ፣ አልጫ የፈለጋችሁትን ቅመም መጨመር ትችላላችሁ። ለስጋ ያልሆኑ ቅመሞች ማለት ነው። ለምን ይሄ በዘይት ስለሆነ በስጋ የምጠቀማቸውን ቅመሞች እዚ ላይ አልጨምርም። ሁሉንም ማለት አይደለም ያው ለስጋ የምንጠቀማቸው ሽታ እንዲያርቁ የሚደረጉ ቅመሞች ስላሉ ማለት ነው። እዚህ ጋር ደግሞ የቲማቲም ስልስ አረግበታለሁኝ ይሄ ግዴታ ስለሆነ ማለት ነው። ረብ ባናዶራ፣ ኦር ቲማቲም ሶስ። ይሄ ውሃ ጠብ እያደረኩኝ ከታቂ ይፈላልኛል አሁን እዚህ ጋር ያዘጋጀሁትን ኤግ ፕላንት አድርጌ ያለው አላቅም። የምታውቁት ካላችሁ ኤግ ፕላንት በእንግሊዝኛ ደግሞ በትንጀል መሆኑ ነው የማውቀው። እዚህ ጋር ደግሞ ሽንብራ በስሎ ያዘጋጀሁት ሽንብራ ነው የጨመርኩት ማለት ነው። ከዛ ጨው ጨምር ያለው ውሃም እንደምታዩት ጨምር ያለው በዚህ መልኩ ከዛ ቀስ አድርጌ እንዳይፈስብኝ ቀላቅለዋለው ማለት ነው። ከዛ እንግዲህ ከድኖ እንዲበስል ማድረግ ነው ማለት ነው። ያን ያህል መማሰልም አይፈልግም። ለምን በጣም ካማሰልኩት ብትንትን ይላል፣ መልኩን ይረሳል፣ ያጠፋል ማለት ነው። እና ኤግ ፕላንት ለስላሳ ስለሆነ ሱፕ እንዳይሆንብኝ በዚህ መልኩ በትንሽ እሳት አድርጌ ከድኜ እንዲበስል አደርገዋለው ማለት ነው። በጣም ነው የሚጣፍጦ። ቀመሱት በቤታችሁ። እንደምታዩት ተንተክትኮ ተንተክትኮ ይህንን ይመስላል ማለት ነው። በዚህ መልኩ አድርጌ ሰርቼዋለሁ። እህትና ወንድሞቼ እንደምታየት ይህንን ይመስላል። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ።